ይህ አዋዜ ልዩ ሰበር ነው። የአሜሪካ ፕሬዝደንት ዶናልድ ትራምፕ ራሽያዊ አቻቸው ፕሬዝደንት ቭላዲሚር ፑቲን ዩክሬን ላይ እየሰነዘሩ ያሉትን ግዙፍ ድብደባ ማንም ሊያደርገው የሚችለው ነው ሲሉ ደገፉም። ትራምፕ ራሽያ ወታደራዊና የስለላ መረጃ ካቋረጠችባት ዩክሬን ይልቅ ለመግባባት ትቀላለች ብለዋል። የአሜሪካን ወታደራዊና የስለላ መረጃ እገዛ መቋረጡን ተከትሎ ፕሬዚደንት ቭላዲሚር ፑቲን የዩክሬንን የኤነርጂና ወታደራዊ ተቋማት በግዙፍ የሚሳይል ርምታዎች የሰው አልባ ወጀብ መቀጥቀጣቸው ማንም ሊያደርገው የሚችለው ነው ሲሉ ገልጸዋል። ትራምፕ እንደ ትራምፕ የአርብ ዕለቱ መግለጫ ከሆነ ጦርነቱን መቋጨት የሚፈልጉት ከዩክሬን ይልቅ ቭላዲሚር ፑቲን ናቸው። እውነቱን ለመነጋገር መግባባት የተሳነኝ ምንም አይነት ማስገደጃ እጃቸው ላይ በሌለው ዩክሬናውያን ነው። የመጨረሻ እልባት ከማግኘት አኳያም ከራሽያ ጋር መግባባት ይቀላል ብለዋል። ዩክሬኖች ከዘጠኝ ቀናት በፊት መሪያቸው በዋይት ሐውስ ውስጥ ከፈጠሩት ዲፕሎማሲያዊ ውርክብ በኋላ ብዙ ጉዳት ደርሶባቸዋል። ማንኛውም ወታደራዊና የስለላ መረጃ ከሳተላይት ምስር ጭምር ተነፍገዋል። ይህም ከራሽያ ግዛቶች የሚተኮሱባቸውን ሩምታዎችና ወጀቦች ቦታና ስፍራ አቅጣጫና ሰዓት በቅጡ አውቀ በሚገባ ለመከላከል አለመቻል ብቻ ሳይሆን ሃይማርስና ስቶርም ሻዶውን ተጠቅመው ራሽያ ውስጥ ጠልቀው ለመምታት ዓይናቸውን ሞራ ደፍኖታል። የሳተላይት ምስል የላቸውም። ዘለንስኪ ከዚህ ቅጣት በኋላ ሸብረክ ብለው ጸጠትና ይቅርታ የተገለጸበት ደብዳቤም ለፕሬዚደንት ዶናልድ ትራምፕ መላካቸው አይዘነጋም። ለሰላም ዝግጁ ነኝ፣ በእርሶ ጠንካራ አመራር ስር ሰራለው እስከ ማለት ደርሰዋል። የማዕድር ስምምነቱንም ቢሆን በፈለጉት ጊዜና ቅርጽ ለመፈረም የእርሶን ጥያቄ ብቻ ነው የምጠብቀው ማለታቸው አይዘነጋም። ይህም ሆነው ትራምፕ ያቀቡትን ወታደራዊና የስለላ መረጃ እርዳታ አልለቀቁላትም። ራሽያ ራሽያ ራሽያ ከሚለው የዲሞክራቶች ማጭበርበሪያ ውጪ እኔ ሁሌም ከፑቲን ጋር መልካም ግንኙነት አለኝ ብለዋል። ጦርነቱን መቋጨት ይፈልጋል ፑቲን፣ ለዚህም ሲል ከመጠን በላይ ለጋስ ሊሆን ይችላል ብለዋል። በእርግጥ ትራምፕ በዚህ ሰዓት ራሺያ በተከታታይ ሁለት ቀናት ዩክሬንን በከፋ ሁኔታ ላነቦጨችበት እርምጃ ቅጣት የማዕቀብና ታሪፍ ቅጣት እጥልባታለሁ ሲሉ ዝተዋል። እንደ ጨበጣ ውጊያ መፋለሚያ ቺቺ ጠመንጃ የሚጠቀሙበትን ትሩዝ የተሰኘም ማህበራዊ ገጻቸውስ ገባ ብለው በተኮሱት ማስጠንቀቂያ የሰባት ዓመት የዕድሜ ታናሻቸው ቭላዲሚር ፑቲንን ብታርፍ ይሻላል ብለዋል። ራሽያ ጦር ሜዳ ላይ ዩክሬን ላይ በአሁኑ ሰዓት ፍጹም በሆነ ሁኔታ እያደረሰችባት ካለው ቀጥቀጣ አንጻር ራሽያ ላይ ከፍተኛ የሆነ የባንክ አገልግሎት እቀባዎች፣ ማዕቀቦችና ታሪፍ ለመጣል እያሰብኩ ነው ብለዋል። ተኩስ አቁምና የመጨረሻ እልባት ተገኝቶም ሰላም እስኪሰፍን ድረስ ብለዋል ትራምፕ። ራሽያ እና ዩክሬን አሉ ትራምፕ። በመልእክታቸውም ጊዜው ሳይረፍድ አሁኑኑ ወደ ድርድር ኑ ብለዋል። አመሰግናለሁ ሲሉም አክለዋል። ራሽያ ከአሜሪካ ጋር የቀራት የንግድ ግንኙነት ከ3.5 ቢሊዮን ዶላር በላይ የማይበልጥ መሆኑ ይዘገባል። ከዚያ አንጻር ማንኛውም የቀባዛቻ ሞስኮን አይሞቃት አይበርዳት ይላሉ ተንታኞች። ማክሰር ቴክኖሎጂ የሚባለው የአሜሪካ ኤሮስፔስ ኩባንያም በትራምፕ ጥያቄ መሠረት ዩክሬንን የአገልግሎቱ ተጠቃሚ እንዳትሆን በትናንትና ዕለት አግዷል። ይህ የአሜሪካ እርምጃ ዩክሬንን ምን ያህል እንደጎዳት አንድ ምንጭ ሲናገር በሁለቱ አገራት የ1000 ኪሎ ሜትር የጦር ግንባር ላይ የዩክሬን ሰው አልባዎች የነበራቸው የኢላማ ትክክለኛነት ከ10 እስከ 15 በመቶ ቀንሷል። በእንቅርት ላይ ጆሮ ደግፍ እንዲሉ ቆራጦቹ የሰሜን ኮሪያ ወታደሮች በኩርስክ ጦርነት ከፍተኛ ለውጥ እያስመዘግቡ መሆኑን የዩክሬን ሚዲያ ገልጿል። ዩክሬኖች ሰባተኛ ወራቸውን ይዘዋል፣ ኩርስክ ውስጥ ከተሰማሩ ቁጥራቸው 30 ሺህ መሆኑ ይዘገባል። እንደ ዜና ዘገባው ከሆነ ኬቦች ከተቆጣጠሯት ሱድዛ ከተማ በስተ ደቡብ የተጠናከረውን የዩክሬን መከላከያም ሰሜን ኮሪያዎች ጥሰው አልፏል። ቆልፍ አውራ መንገዱንም ቆርጠው ይዘዋል። አሁን ባለ ሁኔታ የዩክሬን ሰራዊት ክለባ ውስጥ የመውደቅ እድሉ ሰፊ ነው። በቦታው ፍልሚያ ላይ ያለ አንድ ወታደር ሲናገር የዩክሬን ጦር ወደ ኋላ መውደቂያው የምትሆነው የዩክሬኗ ሱሚ ከተማም ባላቋረጠ የራሺያ ሰው አልባ ጥቃት ስር ትገኛለች ብሏል። በሱሚ በኩል በሩ ከተዘጋ ጦሩ መውጫ አይኖረውም፣ ሁኔታው መጥፎ ነው ብሏል ወታደሩ። የበንዲ እንዳለ ራሽያ ለአርባ አጥቢያ ሐሙስ ሌሊትም ዩክሬንን ስትደበድብ መንጋቱን ፕሬዚደንት ዘለንስኪን ገልጸዋል። ዘለንስኪ ያቀረቡትን ከፊል የተኩስ አቁም ሐሳብ ራሽያ እንድትቀበል ተማጽነዋል። ራሽያ ወደ ሰባ ሚሳይሎችና ሁለት መቶ ሰው አልቦች ተጠቅማ የሀገሪቱን የሠራ አካል ነርታለች። ዘለንስኪ በኤክስ ገጻቸው እንዲከበር የጠየቁት የተኩስ አቁም ስምምነት የፈረንሳይ ፕሬዚዳንት ኢማኑኤል ማክሮን ያቀረቡት ሐሳብ ነው። ባለፈው ሐሙስ ብራሰልስ ተሰባስበው የነበሩ የአውሮፓ ኅብረት መሪዎችም የተወያዩበት የፕሬዚደንት ማክሮን የሰላም ሐሳብ በሰማይና በባህር የሚደረገው ጦርነት እንዲቆምና ሚሳኤል፣ የረጅም ርቀት መቺ ሰው አልቦችና፣ እንዲሁም የቦምብ ድብደባዎች እንዲቆሙ ይጠይቃል። የራሽያ የዛሬ ሌሊት ድብደባ 8 ካሊበር ክሩዝ ሚሳኤሎችን ጨምሮ 43 ክሩዝ ሚሳኤሎች የተምዘገዘጉበት ነበረ። በውስጡም ሶስት ኢስካንደር ቦሊስቲክ ሚሳይሎችን አካቷል። ሰዋልቦቹ ደግሞ 194 ነበሩ። የዩክሬን አየር ኃይል 134 ሰዋልቦችንና ስምንቱን ካሊበሮች ጨምሮ 25ቱን ክሩዝ ሚሳይሎች መትቼ ጥያለሁ ብለዋል። 18 ሚሳይሎች አምልጠው ገብተዋል ማለት ነው። 100 ሰዋልቦች መጥቶ መጣሉንም ገልጸዋል። የሰዋልቦቹ ብዛት 194 እንደነበረ ይታወሳል። ቦሊስቲክ ሚሳይሎችን ግን ሊያቆማቸው እንዳልቻል አስታውቋል። ከድምፅ አምስት እጥፍ በሆነ ፍጥነት ነበረ የበረቁት። ቦሊስቲኮችን መምታት የሚችለው ብቸኛ ፀረ ሚሳይል መሳሪያ አሜሪካ ሰራሹ ፓትሪዮት ሚሳይል ነበረ። የአሜሪካ እርዳታ መቆምን ተከትሎ የአቅርቦት እጥረት አለ። ዘሌንስኪ ይህንን የራሽያ ሩምታና ወጀብ ለመከላከል ኤፍ 16 እና ሚራጅ የጦር ጀቶች ጥቅም ላይ መዋላቸውን ገልጸዋል። በምስራቅ ዩክሬን ደብሮፒሊያ በምትባል ስፍራም የራሺያ ጥቃት አምስት ሰዎች መግደሉንም ዩክሬን ትናገራለች፣ 18 አቁስሏል። በሌላ ዜና ራሽያም እንደዚሁ 43 የዩክሬን ሰዋልቦችን መታመጣሏን አስታውቃለች። እርምጃው የተከናወነው በሁለት ሰዓታት ጊዜ ውስጥ ነው ብላለች። በኩርስክ ግንባር የዩክሬን ጦር ብዙም ሳይቆይ ቁልፍ የሎጂስቲክ መስመሩን ወይም የሎጂስቲክስ ማቅረቢያ መንገዱን ሊያጣ እንደሚችል የሚችል ተፈርቷል። የዩክሬናውያንና ራሽያውያን ወታደራዊ ብሎገርስ ጸሐፊዎች እንደሚሉት አዲስ የሰሜን ኮሪያ ወታደሮች ወደ ግንባር መምጣት ሁኔታውን በፍጥነት እየቀየረው ነው። ሰሜን ኮሪያዎቹ 12000 እንደሆኑ ዘግቧል። የዩክሬን ሰራዊት አሁን ከኩርስክ ይዞታው ግማሹን አጥቷል። የዩክሬን ጦር ወደ ኋላ መውደቂያ ወደሆነችው የዩክሬኗ ሱሜ ከተማ የራሽያ ጦርም እየገባ ነው ይላል አሁን የደረሰ ዜና። የራሽያ ሰራዊት ወደ ሱድዛ የሚወስደውን መንገድ ለመቁረጥም እየተጣደፈ ነው። ዓላማውም የዩክሬን ጦርን መውጫ መንገዱን ለማሳጣት ነው። ራሽያ በተጨማሪም ዙራፍክን የምትባለዋን መንደር ለመያዝ እየሞከረች ነው ከራሽያ ዩክሬን ድንበር ጥቂት መቶ ሜትሮች ብቻ ርቃ በምትገኘው ሱሚ ከተማ ውስጥ የምትገኝ መንደር ናት። የጦር ጥናት ተቋም እንደገመተው አሁን ኩርስክ ውስጥ ራሽያ 78000 ጦር ሲኖራት ዩክሬን 30000 አላት። አሁን ኩርስክ ውስጥ ለተገኘው ድል የሰሞኑ የአሜሪካ ወታደራዊ እርዳታ መቆም ትልቅ አስተዋጽኦ እንዳደረገ ተገልጿል። ዩክሬን ሃይማርስን በመጠቀም ኩርስክ ውስጥ ኢላማ መምታት የሚያስችላትን የስለላ መረጃ ማግኘት አልቻለችም። ዩክሬናውያን እንደሚጽፉት የኩርስክ ዘመቻ በዚህም ሆነ በዛ ቶሎ መዘጋትና ማክተም አለባት። ዩክሬን በጊዜው ወታደሮቿን ወደ ሀገር ውስጥ ማስገባትና ምንም ፋይዳ ያልሰጠውን የኩርስክ ዘመቻ በአስቸኳይ ማቋረጥ እንዳለባት ይጽፋሉ። ዳኔ እንደሰማው ነው የአሜሪካ ወታደራዊ እገዛና እንደዚሁም የስለላ መረጃ መቋረጥ ዩክሬንን ለከፋ ድብደባ እያጋለጣት ነው። በሁለት ምክንያቶች፣ አንደኛ የራሽያን ተኩሶች አውቃ በየዜጋዋ ስልክ ላይ ማስጠንቀቂያ ለመስጠት የሚያስችላት ሜካኒዝም እሱ ነው። ይህንን እያገኘች አይደለም። እንደዚሁም ደግሞ ከድንበሯ አሻግራ ቁልፍ የሆኑ የራሽያ ይዞታዎች ላይ ሃይማርስና ስቶርም ሻዶው ተጠቅማ ድብደባ ለማድረስ የሚያስችለው የስለላና እንደዚሁም የሳተላይት መረጃ ተቋርጦባታል። ስለዚህ በዚህ ሁኔታ ላይ እያለች በራሽያ በኩል የሚደረግባት ድብደባ መግዘፍና መከታተል ወይም መክበድ የሚጠበቅ ነው በማለት ነው ዶናልድ ትራምፕ የተቀበሉት። ይህም ብዙዎቹ እንደሚሉት ዶናልድ ትራምፕ ወደ ሰላም ጠረጴዛው እንድትመጣ ማስገደድ ያቃትኝ ዩክሬንን ነው በማለት ደጋግመው ተናግረዋል። ስለዚህም ለአንዳንድ ታዛቢዎች አቀራረብ ጦር ሜዳ ላይ እንድትመታና ምርኮ እንዲጠብቃት በማድረግ ወደ ጠረጴዛው ለማስገደድ ያደረጉት ነው የሚሉት። በተለይ ዘለኒስኪ የጻፉትን ደብዳቤ በኮንግረስ ንግግራቸው ወቅት ሁሉ አንብበውታል በጣም የተደሰቱበት ደብዳቤ ነው እና እርምጃቸው ምን ያህል ፈጣን ውጤት እንዳመጣ ያሳዩበት ነው እና ከዚህ አንጻር ብዙዎች ይህንን ወታደራዊ እገዛ ይቀጥላሉ የሚል ግምት አሳድሮ ነበረ። እስካሁን ድረስ የተቀየረ ነገር የለም። በዚህ መሀል እንግዲህ አዲሱ ነገር አሁን በሚቀጥለው ሳምንት ምናልባት ሰኞ እና ማክሰኞ በሳውዲ አረቢያ በዩክሬን እና በአሜሪካ ባለስልጣኑ መካከል እንደሚደረግ የሚጠበቀው ውይይት ነው። እንግዲህ የውይይቱ ባህሪ በአጠቃላይ በዚህ የዩክሬን ጦርነት ለማቆም በሚያስችለው የሰላም መዋቅር ላይ መነጋገር መሆኑን ገልጸዋል። በተደጋጋሚ ግን ዩክሬን ላይ በፕሬዚደንት ዶናልድ ትራምፕ ሲነገር የነበረው በእሳቸው ሰዎች፣ በተለይ ዩክሬን ይህንን ሰላም ተጨባጭ ለማድረግ ይህንን ጦርነት ለመቋጨት የሚያስችለውን ሰላም የሚቻል ለማድረግ በእሷ በኩል ይቅርብኝ የምትለው ምን እንደሆነ ታሳውቀ ነው የሚለው ስለዚህ ከዚህ አንጻር የሚገኝ ነገር ይጠበቃል በዚህ ስብሰባ ላይ ይሁንና ባለፈው ሐሙስ የአውሮፓ ህብረት መሪዎች ከሃንጋሪ በስተቀረ በዩክሬን ጉዳይ ላይ የተስማሙት የዩክሬን የግዛት አንድነት የዩክሬን ሉዓላዊነትና ነፃነት ሙሉ ሆኖ እንዲከበር ነው አሜሪካ ደግሞ በአንጻሩ ክሬሚያ ልሳ እንደዚሁም በአሁኑ ሰዓት ራሽያ እጅ የሚገኘው ሀያ በመቶ የዩክሬን ግዛት እንዲህ በቀላሉ ከራሽያ እጅ ይወጣል ብላ አልጠብቅም። ከዚህ አንጻር በተለይ በግልጽ እንደተቀመጠው ከቅድመ 2014 የግዛት አንድነት እንደነበረ ይሆናል የሚል ቀቢፀ ተስፋ አይኖርሽ የሚል ብርቱ ማስጠቂያ ነው አሜሪካ የሰጠችው። ስለዚህ አሁን እንደምንመለከተው አውሮፓና ዩክሬን የያዙት አቋም ፍጹማዊ ነው። ይህም ይህ ጦርነት እየቀጠለ ያለው በራሺያ ምክንያት ነው። ምክንያቱም ራሺያ የሰው ግዛት ነው የያዘችው። ስለዚህ ከግዛቶቹ ለቃ በመውጣት ብቻ ይህ ጦርነት ሊቆም እንደሚችል ነው እየተናገሩ ያሉት። ስለዚህ አሁን ሰኞ ዕለት ከዩክሬን ጋር የሚደረገው ውይይት በሆነ መንገድ የዩናይትድ ስቴትስ አሜሪካ ፕሬዚደንት ዶናልድ ትራምፕ እያካሄዱ ላሉት የሰላም ጥረት የዩክሬን ባለስልጣኖች ምን ያህል የሚቻል ያደርጉታል የሚለውን የምንሰማበት ይሆናል። ይህ አዋዜ ልዩ ነው። በጣም ጥሩ አለም፣ ለሰጠን ትንታኔ አመሰግናለሁ። መልካም ጊዜ ሆንለ። መልካም ጊዜ ዳኒ። አዋዜ ልዩ ዜና ላይ የተመሰረቱ ታሪኮች በስፋት የሚቀርቡበት ነው። አዋዜ ልዩ በየዕለቱም አጫጭር የዜና ታሪኮች ይሰጣል። የዜናዎቹን መነሻ ምክንያት ይመረምራል። በአዋዜ ልዩ ማስታወቂያ ማቅረብ ከፈለጋችሁ በአዋዜ ልዩ ላይ በተገለጸው አድራሻ መሠረት ልታገኙን ትችላላችሁ። የአዋዜ ልዩ ሳብስክራይበርስ ቁጥር ወደ አንድ መቶ ሺህ እየደረሰ ነው። ስለዚህም አዋዜ ልዩን ላይክ፣ ሼር፣ ሳብስክራይብ አድርጎ አዋዜ ልዩ ዜና በልዩ ማለት ነው።